ሁለት ቀን ይገቦት እኔ ማንኛውም ላይ ቤት አልገባም። ሁለት ቀን ይገቦት ሰው ጋር ማለት ነው እሺ ምን ያለ እንጂ ነው፣ እዚህ ላይ እየጠየቅን ነው። የለም እኔ ቅድም ዛሬ ላይ የተዘገዘገው ሶስት ራሷና አባቷ ነው የተዘገዘገችው። እሱንም አስነስተናል የነገርናቸው እንጂ ሌላ ሰው የለም

ያለፈ ነገር በቃ ያለፈ ነገር አለፈ። ግን አጀንዳ እያስነሳች ነገር አታውሪው። ወይኔ ሰሚኛለሁ። ይኸውልሽ እኔ ነገርኩሽ እኮ ቅድም ስገባ ላያየሁት እኮ አልኩሽ። ገባሽ? የቆየሁ እኔ የምን አላውቅም ቅድም አረዝም ብለው ነው ገና ጥሽ ገና ያ እየሌለው ከየት አንስቶ ገና እዚህ ማን ተዘግዝቆ ነው ያ ቆየ ነገር። አንቺ ስለ ስርዓት የለሽም። እኛ ስንወጣ እንኳን አታስወጫትም ምን ስሜ የምንጫወተው በራሳችን ነው እንጂ እነሱ በሰሩት ሰርተው፣ በቃ እኛ መዝናናት አንችልም? ነገር እኛ መጫወት መፈለግ ነው የመጣዩ ልጅቱ ማለት ነው። ምን አገባን? የተዘቀዘቀ ቢዘቀዘቅ ምን አገባን? አይ ምን አገባ ሰው መዘቅዘቅ የለበትም። በእርግጥ ግን ያለ ነገር ከሆነ የለበትም መዘቅዘቅ፣ ግን እና ደግሞ ቢዘቀዘቁ በስራቸው እስከሆነ ድረስ አንድ ነገር እንገርሽ፣ አንድ ነገር እንገርሽ፣ ፍቅር ማንም ተዘቀዘቀ ቢል ሂዶ ማስነሳት ይችላል። ከአንቺ ቤት ግን መጥቶ አያውራም።

ስሙኝ አንድ ነገር ልጠየቃችሁማ፣ እኛ ለራሳችን መሆን በቃ አንችልም ማለት ነው? ስለ እነሱ ብቻ ነው ማውራት የምንችለው? አረ፣ ተው እንቀየር፣ እንለወጥ። ራሳችን እንደዚያ ነው። ቆይ ነገራችሁ አንድ ላይ እነሱ ታሞ ቪዲዮ ያመጣሉ። እኛ ታመን ግን ስንት ነስራችን እየተደፋን ግን ማንም አያይንም። የሰሞኑ ደሞ የአዲስ አበባ እንትኖች እንደው ዩቲዩበሮች በሙሉ ግማሹን እንላይ ግማሹ ተለያየን ግማሹ ያሚደረሰው ግማሹ የታገ ቆይ፣ እኔ እኮ ግራ የገባኝ አንድ ነገር እንደዚህ ነው። እኛን ምን አንጡ ነው የሚሉን ነው ግራ የገባኝ ነው። እኛን ምን አንጡ እያሉን ነው የሚያመጡብን ነው። የኔ ውድ፣ እኛ እኮ ሞኞች ነን። ለምን ሞኞች እንዳልኩሽ አንድ ሰው እናመጣና ስለምንወዳቸው እዚህ ላይ ስንል ጠዋት ይመሻል፣ ከዛ ይነጋል፣ ንላል ይመሻል፣ ይላል እንዴ፣ ለራሳችን አንሆንም። እን እውነት አሁን እኮ ወር ሊሞራልና ነው። ቡርኬና ሀይሚ ማለት ከጀመርነ ወር ሊሞራልና ነው። የእኔውን እነሱ መስሚያቸው ጥጥም። እነሱ የሚሰሩትን የሚያረጉትን ያቃሉ። እኛ ብቻ ነን ያውቃሉ። በደንብ ለሚያውቁት እነሱ የመጡ ራሳቸው እኮ ሰላም ናቸው። ሰላም ናቸው እኮ ኢንስታግራም ላይ ግቡ፣ ላይክ ይደራረጋሉ ምናምን አይታኝስ እስቲ ውዴ ባለፈ ማለት ነው ዳኒ ቪዲዮ ሰርቶ እንትን ለጥፎ ፕራስተር ሶፍቱን ሰጉስጎ መጣ። ማታ ላይ ኢንስታግራም ሲያጃለሽ ውሻው ያጫወታል። ጌታ እንት ላይ መጥቶ ነበር፣ ማዛ ቤት መጥቶ ነበር።

ምን ያረጋኝ። ሁለተኛ መጣ ነው ተዘግዝቋን አባት ባይች ሴት እንደ ባለፈው እኮ ተናግራለች። ብሩክ ፕራንክ ሲያረጋ፣ ብሩክ ፕራንክ ሲያረጋ እንደዚህ ተዘግጽቆ እኮ አባቴ። ለምን ዘቀዘቃችሁ እኔን? ችግር የለውም አባቴ፣ ግን እንዳትነኩት ምስኪን። ምን ቤተሰብ አሁን ቤተሰቦች ስለተዘቀዘቋ መጣም። ሁለተኛ በዚ ታስቀራለ ወረ። እንዴት እንዲያስጠሉኝ ነ ማነዚህ ሁለት ልጅ። አይ አላቸው ይመጣሉ መምጣት ይመጣሉ አላቸው። ከዛስ ምን ዘቆ ሀና አራት ምን አገባን? ምን ብለሽ ተጽናኝ እንጂ አሁን አባቷን አንሱላት ብሎ ነው እነሱ እኮ ሰላም ናቸው፣ ግን የሚሰሩት ስራ እኛን ያባላል። ገባቸው እነሱ እኮ ሰላም ናቸው፣ የኔ ውድ። አንድ ነገር ማለት ነው። እሷ ችግር የለባትም አሰማንም፣ ግን አባቷ ቢስ ሲመጣባት እንትን ትላለች እኮ። ሰው ምንድን ነው እንደዚህ የሚያደርገው? እንዲወጣ ስለሚፈልጉ ነው እኮ ቤተሰብ የሚዘረዘቁት እንጂ እኮ ፈልጓል የለም። እሷማ አሰማም፣ እንደማሰማን እናውቃለን። ግን ቤተሰብ በቤተሰብ መሀል አንቺ ቤተሰቦችሽ የሆነ ነገር ከሆነብሽ ፈለስተ እኮ ለዚያ ስለሆነ አሁን እንትን ትላለች፣ ገባሽ? እኔ ግን ደብረኛ ነኝ። እነሱ ሁለት ባይሆንም መጥተው አይለንም ነበር። ስለዚህ እናንተ ያማችሁ አንዴ። ባለፈው እኮ ማለት ነው ላይፍ ላይ አብረው ገብተው ልተኛ ነው ደህና፣ አሁን ሌ ብሎ ነው የወጣው ታውቃላችሁ። ላይፍ ላይ ገብቶ ማለት ነው አልተጣሉም እኮ ከዚያ ደግሞ መቼ ነው ሀይሚን መጥታ ሰላም ሲባባሉ ባባሎ በሰላም ምናምን አይታችኋል ይህን ነው እንደ የያዛችሁ እላለሁ አንዳንዴ ጤናሞች አንዳንድ ጊዜ እንትን የሚያረጋቸው የስራው ባህሪ ነው እንደዚህ እንደዚህ ያደረጋቸው እኛ ግን ያስጠላ ነው ሲጀመር እዚህ ህይወት መውጣት አለብን ለምን እንከታተላለን ምን እንማራለን አድነ ውጭ እኔ አሁን ዛሬ የጠበኩት ሁነት ሰላም ነበር። የምፈልገው ዛሬ አሁን የጠበኩት ሌላ የመጣ ነው። አልበቃትም ገና መስረግጬ ነው